ጤና ይስጥልኝ የተከብራችሁና የተወዳችው የኢትዮ ኒውስ ቤተሰቦች እንደምናላችሁ። የዕለት ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጭ ጀምረናል። ለናንተ ሆን ያሉ ያላቸውን ጉዳዮች በቅድሚያም አርስ ዜናዎቹ ልንገራችሁ፣ አብራችሁ ይቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች ካክል የሚደረገ ውጊያ ዛሬም ቀጥሏል። በደብረ ታቦር ዙሪያ ጨምሮ በበርካታ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድል በበኩላቸውም ፋኖ የአማራ ብሔራዊ የህልውና አደጋን ይቀለብሳል፣ ያሸንፋልም ሲሉ ተናግረዋል። በዝርዝር እንመለከታለን። ህወሓት በኢትዮጵያ ምርጫ ቦርድ የተላለፈው የፕሪቶሪያ ስምምነትን የሚጥስ ውሳኔ ነው ማለት ከሆነ ነው ህወሓት በወጣው ደብዳቤ የውሎ አፈራራሚዎች ሁኔታውን የሚመለክት አስቸኳይ ስብሰባ ይጥሩ ብሏል። ህወሓት ለአፍሪካ ህብረትና የተለያዩ ተቋማትና የስምነቱ አፈጻጽም ተከታታዮች በጻፈ ደብዳቤም የኢትዮጵያ የፌዴራል መንግስት በግልጽ የፕሪቶሪያውን ስምነት እያፈረሰ ይገኛል ብለዋል። በሌላ በኩል የፓርቲው ምክትል ሊቀመንበሩ አማኑኤል አሰፋ የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያውን ስምነት የሚነካ ነገር የሚያደርግ ከሆነ አደገኛ ነው ሲሉ ተደምጠዋል። በዝርዝር እናያለን። አምነስቲ ኢንተርናሽናል በኢትዮጵያ የተለያዩ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየታሰሩ ነው አለም። የኦሮሞ ፌዴራልስ ኮንግረንስ ኦፌኮ በኩሉ የኢትዮጵያ ጤና ባለሙያዎችን ፍትሀዊ ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄውን በማለት አገዛዙ የሚያደርገው እንቅስቃሴ አውግዟል። አገዛዙ ግን አድማ እያደርጉ ወይም መብታቸውን እየጠየቁ ያሉ ሀኪሞች በሀሰተኛ መረጃ የተወናበዱ ናቸው ሲል ጥቂቶቹ ደግሞ ጥፋትን አላማቸው ያደርጉ ናቸው ማለት ወንጅሏቸዋል። በዚህም ላይ ዝርዝር አዘጋጅተናል። የብልጽግናው አገዛዝ ወደ ትጥቅ ትግልና ግጭት እንዲገባ እያደረገኝ ነው ማለት ኦብነት ከሰሰም። ኦብነት በምርጫ ቦርድ መሪነትና በሶማሌ ክልል መንግስት አስተባባሪነት በተቀናጀ መልኩ ዘመቻ እየተካሄደ ይብኑ ብሏል። የፓርቲው አመራርነት ለመንጠቅ መንግስት የተቀነባበረ ሴራ እያሴሩብኝ ነው፣ የትጥቅ ግጭት ውስጥ እንዲገባም እየገፉኝ ይገኛሉ ማለት አስጠንቋል። በዚህም ላይ ተጨማሪ ይዘናል። አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገልጻለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ ተረብሻለች ሲሉ ተናግረዋል። ለምን የሚለውን ጨምሮ በዝርዝር እንመለከታለን። ተመልካቾቻችን አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። ደብረ ታቦር ዙሪያን ጨምሮ በበርካታ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ነው የተባለው። የአማራ ፋኖ ብሔራዊ ማዕከላዊ ኮማንድ ፖስት አባል አርበኛ ሳሙኤል ባለደል የፋኖም የአማራ ሕዝብን የህልውና አደጋ ይቀለብሳል፣ ያሸንፋልም ሲሉ ተናግረዋል። በጎጃም ቀጠና ደንበጫና ደጋ ዳሞት ሰፊ አካባቢዎች የሸፈነው ውጊያ መደረጉን የተናገሩት የፋኖ የመረጃ ምንጫዎች በተለይም ባንጀኔ ቅቤ ገደል ጉድባ ሰቀላና ፈረስ ቤት ከተማ ዙሪያ በነበረው ውጊያ የአገዛዝ ጦር ከፍተኛ ጉዳት ደርሶበታል፣ ሲሉ ተናግረዋል። በትላንትና ሁለት የአገዛዝ ጦር ድጋዳሞት ፈረስ ቤት ስለሚገኘው ኃይሉ ስንቅና ተጥቅ ለማቀበል በሚል ከደንበጫ ከተማ መንቀሳቀሱን ተከትሎ የፋኖ ኃይሎች ተኩስ ከፍተውበት ውጊያ መቀስቀሱ የታወቀ ሲሆን በዚህም ከሰላሳ በላይ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ጎጃም ሁለተኛ ክፍለ ጦር አስታውቋል። በፈረስ ቤት ከተማ ዙሪያ ከባድ ውጊያ የተከፈተበት የአገዛዝ ጦር ከባድ መሳሪያ አሻግሮ በዘፈቀደ ወደ ንጹህ መኖሪያ ቤት መንደር በመተኮስ ወይዘሮ ቦሰና ታፍር የተባሉ የስምንት ወር ነፍሰ ጦር መግደሉን የአካባቢ መረጃ ምንጮች ነግረውናል። በእጃዊ ወረዳ ፋኖ ወደ ጃምሄ ያላ ከተማ በመግባት የአገዛዙ ጦር ላይ በከፍተኛ ውጊያ የአገዛዙን የሻለቃ አመራር ጨምሮ በርካታ ወታደሮች የሞትና የአካል ጉዳት አድርሶባቸዋል ተብሏል። በተመሳሳይ በደቡብ ጎንደር ዞን ደብረታቡር ከተማ ዙሪያን ጨምሮ ሶስት ወረዳዎችን የሸፈነ ውጊያ ነው ትላንት ሙሉ ቀን ሲደረግ መዋሉን የኢትዮኒስ የመረጃ ምንጮች አስታወቁትም። በውጊያው የአማራ ፋኖ የትግራይ ኃይል ጎንደር ሜጀር ጀነራል ጉባንታ ባተ ኮር ውስጥ የሚገኙ ክፍለ ጦሮች በቅንጅት በመሆን የአገዛዝ ጦር ላይ ጥቃት መክፍታቸውን ነው የፋኑ አመራር ለኢትዮን ሲያረጋገጡትም። በአካባቢ በሚገኙ ኪንቲ፣ መርጓ፣ ማክሰኝት፣ ሰኝት፣ ዝምሃም፣ ፈንድቃም፣ ማህደር ማርያም፣ አለምበር፣ ወጅ፣ ምንጦራ፣ አርብ ገበያ፣ አምባሳሜ፣ ገላውዲዮስ እና ሌሎች ስፍራዎች በተደረገ ከባድ ውጊያ በርካታ የአገዛዙ ወታደሮች የፋኑ ኃይሎች ሲገደሉ ጥቂት የፋኑ አባላት መቁሰላቸውን የመረጃ ምንጮቻችን ተናግረዋል። በዚ በጎንደር ቀጠና ደንቢያ የተለያዩ አካባቢዎች ጊያ እየተደረገ ሲሆን በአርማጮ ደግሞ አገዛዙ የከባድ መሳሪያ ድብደባ እየፈጸመ መሆኑን ለማወቅ ተችሏል። ይህ በእንዲህ እንዳለ አገዛዙ ሰሞኑን ጽንፈኞች እጃቸውን ሰጡ በሚል በሚያራግበው የሚዲያ ዘመቻ በተመለከተም የተጠየቁት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ሳሙኤል ባለድር መጀመሪያ የህዝብ ታጋዮች ያልነበሩ ሊገቡ ይችላሉ፣ ፋኖ ግን የአማራ ህዝብን የህልውና አደጋ ይቀለብሳል፣ ያሸንፋልም ሲሉ ተናግረዋል። አገዛዙ ሰሞኑን በከተሞች ዙሪያ በአሰሳ የአርሶ አደሮችን የነፍስ ወከፍ መሳሪያ በመንጠቅና ገበሬ ጽንፈኛ በሚል እጅ የሰጡ አስመስለው ማቅረብ የተጋለጠ ሲሆን በሌላ በኩል ደግሞ በፋኖ አደረጃጀት ውስጥ አመራር እንደነበረ ስሙ ሲጠቀስ የቆየው ጸዳሉ ደሴ በደብረ ታቦር እጅ መስጠቱን ብልጽግና አስታውቋል። አገዛዙ በተለያዩ ጊዜያት ተመሳሳይ ፕሮፓጋንዳ ሲያሰማ መቆየቱ የሚታወስ ሲሆን የፋኖ ኃይሎች በኩላቸው አደረጃጀታቸውን እያጠናከሩና ውስጣቸውን እያጠሩ ሲመጡ የተለያየ የግልና የብልጽግና ፍላጎት ተሸክ ክሞ የገባው እየተለየ መውጣቱ አይቀሩም ሲሉ ይናገራሉ። በሌላ በኩል ነጋዴዎችና ና ባለሀብቶች አሁንም ከባህር ዳርና ከሌሎች ከተሞች መፈናቀላቸውን እንደቀጠሉ የብልጽግና ባለስልጣናት በይፋ አምነዋል። አገዛዙ ዛሬ በባህር ዳር ከተማ ነጋዴዎችን ሰብስቦ አትፈናቀሉ፣ ንግድና ኢንቨስትመንት ቅርቃር ውስጥ ገብቶ ሳለ ባለቤቶቹ ዝምታ ምረጥ የለባቸውም በሚል ለማግባባት ሲሞክር መዋሉ ታውቋል። ብልጽግና መዋቅር ዘረጋባቸው በሚላቸው ትላልቅ ከተሞች ነጋዴዎች ና ባለሀብቶች በራሱ የአገዛዝ ባለስልጣናት እየታገቱና እየታሰሩ ገንዘብ እንደሚጠየቁ ለስራቸው ምቹ ሁኔታ እንዳልተፈጠረ እያወቀ ዛሬም ግን ነጋዴዎችና ባለሀብቶችን ለምትሸሻላችሁ ለምትፈናቅልላችሁ ሲል መልሶ ሲጠይቃቸው ጉሏ የተባለው ነው። የባህር ዳር ከተማ አስተራር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃኔ ንጉሴ ከፍተኛ ችግር ውስጥ እንገኛለን። ነጋዴዎች በነፃነት መነገድ አልቻሉም። ባለሀብቶችን ማልማት አልቻሉም። ንግድና ኢንቨስትመንት ቅርቃር ውስጥ ገብቶ ሳል ባለቤቶቹ ዝምታ መምረጥ የለባቸውም። ነጋዴዎቹና ባለሀብቶቹ ስራቸውን ተው መፈናቅላቸውና መሰዳቸው እስከ መቼ ይቀጥላል ማለት ፋኖል ዋጉት ይገባል የሚል አይነት ቅስቀሳ ሲያደርጉ ተደምጧል። ኃላፊዋ የአገዛዙ ሹመኛ እንደመሆናቸው ለጥያቄው መልስ ይሰጣሉ ተብለው ሲጠየቁም እሳቸው ግን እንደ ነጋዴዎችና ባለሀብቶች ሁሉ ጠያቂው ነው መቅረባቸውን የተመለከተበት መድረክ ብዙዎችን ሲያነጋግር ታይቷል። ህወሓት በኢትዮጵያ ምርጫ ቦርድ የተላለፈው ውሳኔ የፕሪቶሪያውን ስምነት የሚጥስ ነው ሲል ኮንኗል። ህወሓት ለአፍሪካ ህብረት የተለያዩ ተቋማት እንዲሁም የስምምነቱ አፈጻጽም ተከታታዮች በጻፈው ደብዳቤ ህወሓትና የኢትዮጵያ ፌዴራል መንግስት በፕሪቶሪያው ሰላም ስምነት መሰረት እውቅና ተሰጣጠዋል እውቅና ተሰጣጠዋል፣ ሆኖም የፌዴራል መንግስት ይህን እየጣሰ ነው ብሏል። የፓርቲው ምክትል ሊቀመንበሩ አማኑኤል አሰፋ የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያውን ውሳኔ የሚነካ ነገር የሚያደርከውን አደገኛ ነገር ይፈጠራል ብለዋል። ከሰሞኑ በአገዛዙ ምርጫ ቦርድ የተሰረዘው የፕሪቶሪያው ስምምነት ፈራሚ የሆነው ህወሓት በአፍሪካ ህብረት በፌዴራል መንግስት በኩል አስቸኳይ የፓናል ውይይት እንዲደረግ በግልጽ ጠይቋል። በዶክተር ደብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው ህወሓት የምርጫ ቦርድን ከፓርቲ ነ የተሰረዘበት መንገድ እንደማይቀበለው በትላንትናው ዕለት ተሰርዟል የተባለውን ፓርቲ ሎጎና የሊቀመንበሩን ፊርማ ማህተም ያስቀመጠ ደብዳቤ አሰራጭቷል። በተጨማሪ የቦርዱ ውሳኔ ለአንድ ወገን ያደላ ውሳኔ ነው ማለት በዚህ ደብዳቤ ላይ ወቀሳ አቅርቧል። ለአፍሪካ ህብረትና የፕሪቶሪያ ስምምነት ለሚመለከታቸው ሙሉ አስቸኳይ ጥሪ ያቀረበው ህወሓት ችግሮች ከፌዴራል መንግስት ጋር በድርድርና በንግግር ለመፍታት ተደጋጋሚ ጥያቄ ባቀርብም በፌዴራል መንግስቱ ፍላጎት ባለመኖሩ የፖለቲካዊ ሳይሳካ መቅረቱን ባወጣው መግለጫ አስፍሯል። በተደጋጋሚ የፖለቲካ ውይይት እንዲካሄድ ጥሪ ያለው ያለው ህወሓት ምርጫ ቦርድ ግን የፕሪቶሪያውን ስምምነት አደጋ ውስጥ አስገብቶታል ብሏል። ለዓለም አቀፍ ማህበረሰብ፣ ለፌዴራል መንግስት እንዲሁም ለአደራዳሪዎች መልእክትና ጥሪ ያለኝ ያለው ህወሓት ጥሪ ያለኝ በማለት ባወጣው ደብዳቤ ህወሓት በሶስት ነጥቦች ላይ አስቸኳይ ውይይትና ተግባራዊ እንቅስቃሴ ሊደረግ ይገባል ማለት አሳስቧል። አንደኛ ፌዴራል መንግስቱና በህወሓት መካከል አስቸኳይ ፓናል ውይይት እንዲካሄድ ጫና እንዲደረግ፣ ሁለተኛ የአፍሪካ ህብረት የጸጥታው ምክር ቤት ይህን ጉዳይ አጀንዳ እንዲያደርገውና በቀጣይ ስብሰባ ሲቀመጥ ተወያይቶበት የምርጫ ቦርድ ውሳኔ እንዲመረምር፣ ሶስተኛ ውይይት እስከሚደረግ ፌዴራል መንግስቱ የምርጫ ቦርድ ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ በማለት አስቀምጧል። የፓርቲው ምክትል ሊቀመንበር አቶ አማኑኤል አሰፋ ለቢቢሲ እንደተናገሩት ደግሞ የፌዴራል መንግስት የምርጫ ቦርድ ውሳኔን ተከትሎ የሚሄድ ከሆነ አደጋ ይፈጠራል ይላሉ። የፕሪቶሪያው ስምምነት ይመልሳቸዋል ያልተባሉ ነገሮች ደግሞ ምንም መልስ አላገኙም፣ በማለት የፕሪቶሪያው ስምነት ጭምር እንዳልተፈጸመ የሚናገሩት አቶ አማኑኤል ስለዚህ እነርሱ መልስ እንዳያገኙ እንሰራለን የህወሓት ህጋዊ ሰውነት በሚመለከት ትግራይ ውስጥ ካሉ መልስ ካላገኙ ጉዳዮች አንዱ እንጂ የተለየ አይደለም ይላሉ። የተፈናቀሉ ሰዎች ወደ ቀያቸው መለስ፣ የትግራይ ህገ መንግስታዊ ግዛት፣ የመልሶ ግንባታ፣ የትጥቅ መፍታት፣ የጥያቄነትና ሌሎች ጉዳዮች አለመፍታታቸውን የዘረዘሩት ምክትል ሊቀንበሩም የአሁኑ ውሳኔ ተጨማሪ ጉዳይ መሆኑን ያመላክታሉ። ስለዚህ እነዚህ ጉዳዮች እንዳሉ ሆነው የህወሓት ሰውነት የሚመለከት በጦርነቱ ጊዜ የተሰረዘ ስለሆነ በፕሪቶሪያው ስምነት መሰረት የሚታይ ይሆናል። ማለት የምርጫ ቦርድን ውሳኔ ምንም የሚመለከተን አይደለም ይላሉ አቶ አማኑኤል የኢትዮጵያ መንግስት የምርጫ ቦርድ ውሳኔ በተመለከተ የፕሪቶሪያው ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉም አስረድተዋል። ምርጫ ቦርድ የሰጠውን ሰርተፍኬት ሰርዣለው የሚለው ውሳኔ ከቦርዱ ጋር ያለን ግንኙነት በሚመለከት የተሰጠው ውሳኔ ነው የሚሉት አቶ አማኑኤል ከኢትዮጵያ መንግስት ጋር ያላቸው ግንኙነት ግን ከዚህ የተለየ ነው ይላሉ። ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየ በፕሪቶሪያ ላይ የተፈራረመው ስምምነት ብቻ ነው ይላሉ። ይህ የፕሪቶሪያው ስምምነት ግንኙነት የምርጫ ቦርድ ሰጠ የሚሰጠው በሚል ወረቀት ላይ አይመሰረትም ሲሉ አጽኖ ሰጠው ተናግረዋል። ይላም ቢቢሲ በዘገባው ህወሓት ከኢትዮጵያ መንግስት ጋር ያለውን ማንኛውም ግንኙነት በፕሪቶሪያው ስምምነት መሰረት መቀጠል አለበት ሲሉ የሚናገሩት አቶ አማኑኤል አሰፋ በአሁኑ ሰዓት ምርጫ ቦርድ ሰረዝኩ ያለውን ጉዳይ ይዞ የፌዴራል መንግስትም ተመሳሳይ እንቅስቃሴ ካረገ የፕሪቶሪያው ስምምነት አደጋ ውስጥ ይገባ ይላሉ። የምርጫ ቦርድ ውሳኔን ተከትሎ የፌዴራል መንግስትን ጨምሮ የአፍሪካ ህብረት፣ አሜሪካና አውሮፓ ህብረት ጉዳዩን በተመለከተ እስካሁን ያሉት ነገር ባይኖርም የፕሪቶሪያ ስምምነት ለማስጠበቅ የሚያስችል እንቅስቃሴ ያደርጋሉ

አምነስቲ ኢንተርናሽናል በኢትዮጵያ በተለያዩ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው አለም። የኦሮሞ ፌዴራልስ ኮንግረስ ኦፌኮ በኩሉ የኢትዮጵያ የጤና ባለሙያዎች ፍትሐዊና ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል ገልጿል። አገዛዙ ግን አድማ እያደረጉ ወይም መብታቸውን እየጠየቁ ያሉት ሀኪሞች በአስተኛ መረጃ የተወናበዱ ናቸው ያለ ሲሆን፣ ጥቂቶቹም ጥፋትን አላማቸው ያደረጉ ናቸው ብሎ ወንጅሏቸዋል። የኢትዮጵያ በጤና ባለሙያዎች የስራ ማቆም አድ ቅድማ ዛሬም የቀጠለ ሲሆን በሁሉም የአገርቱ አካባቢዎች ከኑሮና ከክፍያ ጋር በተያያዘ የተጠራው ይህ የስራ ማቆም አድማ የቀጠለ ቢሆንም አገዛዝ ጉዳዩን በማህበራዊ ሚዲያ የተሸወዱ ሀኪሞችና አሁንም ጥፋት የሚፈልጉ ናቸው ማለት ወንጅሏል። የአገዛዙ ሚኒስቴር መግለጫ ያወጣ ሲሆን ድርጊቱ የራስን ቤተሰብ ዘመድ፣ ወገንና መላው ማህበረሰብን ከመጉዳት ባለፈ ከሙያ ስነ ምግባርና ከሰብዓዊነት አኳያ ተቀባይነት የለው ነው በማለት ሞራል ላስተምራችሁ ሲል አስታውቋል። የጤና ሚኒስትር ያወጣው መግለጫ የጤና ባለሙያዎች በስራ ቦታቸው ላይ እንዲገኙ መደበኛ ስራቸው እንዲያከናውኑና ችግሮቻቸው የምልክቱ አካል እንዲያቀርቡ ጠይቆም የመንግስት ችግሩ በቅንሳቤ ለመፍታት ያለውን ትግስት ወሰን አለው ሲል አሁን ላይ እርምጃ ለመውሰድና ትግስት ያልቋል ማለት ተናግሯል። ሚኒስቴሩ የጤና ባለሙያዎች የሙያ ቃል ኪዳናቸውን ሊጠብቁ ይገባል በማለት አሁን ላይ ቢርባቸውን ብትቸገሩም ስራ ግን ልትሰሩ ይገባል ማለት ፈርዶባቸዋል። በስራ ቦታቸው ላይ የማይገኙና በጤና ተቋማት ውስጥ ሆነ ከውጭ ሁከትና ብጥብጥ የሚፈጥሩት ላይ አስፈላጊ የህግ እርምጃ ወስዳሉ ማለት የጤና ሚኒስቴር በግልጽ መግለጫ አውጥቷል። አገዛዙ ይህን ይበል እንጂ የሀኪሞቹ ጥያቄና የሚፈጸምባቸው በደል ግን ዓለም አቀፍ ትኩረትን አግኝተዋል። አምኒስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያያዙ ነው ያለውም ለዚህ ነው። የድርጅቱ የምስራቅና ደቡብ አፍሪካ ቀጠና ጽፈት ቤት ባሰራጨው መግለጫ የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናትን በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። አምኒስቲ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኘው ግንቦት አራት ቀን 2017 ዓ ም ተይዞ እስካሁን በእስር ላይ እንደሚገኙ ከማህበሩ የደረሰው መረጃ እንደሚያመለክትም ገልጿል። ድርጅቱ የጤና ባለሙያዎችን የሀሳብ በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረግ ባለስልጣናት እያረሱባቸው ያለውን ማንገላታት እንዲያስቆሙ እንዲሁም ዮናታንና ሌሎች በዘፈቀደ የታሰሩ ሁሉም የህክምና ሰራተኞች በአስቸኳይ እንዲፈቱ ለአገዛዙ ጥሪ አቅርቧል። አመስቲን ያለው የጤና ባለሙያዎች በከፊል በሀገር አቀፍ ስራ ማቆም አድማ እያደረጉ ባለበት ወቅት እየተፈጸመባቸው ያለው እስር መቀጠሉን ተከትሎ ነው። ማክሰኞ ዕለት የጀመረው ከፊል ስራ ማቆም አድማ ፍትሐዊ ደሞዝ ክፍ ክፍያና የተሻሉ ጥቅማ ጥቅሞች እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ሆኗል። ይህን ተከትሎ ታዲያ አገዛዙ የጤና ባለሙያዎችን በወንጀልና ና በተለያዩ ማስፈራሪያዎች በመያዝ አሁን ላይ በርካቶችን እያሰረ ይገኛል። ጉዳዩን በተመለከተ የኦሮሞ ፌዴራላዊ ኮንግረንስ ኦፌኮ መግለጫ አውጥቷል። የኢትዮጵያ ጤና ባለሙያዎች ፍትሐዊ ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ ነውና ያለው ኦፌኮ ኦፌኮ የጤና ባለሙያዎች ያቀረቧቸው ጥያቄዎች አስቸኳይና ህጋዊ በሆኑ ቅሬታዎች ላይ የሚመሰርቱ መሆናቸውን እንደሚገነዘብ ገልጾ መንግስት የጤና ባለሙያዎች እንቅስቃሴና ጥያቄያቸውን ያለ አግባብ ድብቅ የፖለቲካ ዓላማ እንዳለው ማስመሰል ህጋዊነቱን ለማጣጣል የሚያደርገውን የማያቋረጥ ጥረት በእጅጉ ያሳስበናል፣ በአፋጣኝ እንዲቆም እንጠይቃል ነው ያለው። በፕሮፌሰር መራራ ጉድናና ና በእናቱ ጀዋር መሀመድ የሚመራው ኦፌኮ እንዲህ ያሉ የተዛባ አመለካከቶች የበጀት እጥረት፣ የግባት እጥረት፣ የስራ ቦታ ደህንነት ያለመጠበቅ ጉዳዮችን ጨምሮ የጤና ዘርፍ እየገጠሙት ያለውን ስርአታዊ ተግዳሮቶች ትኩረት እንዲያገኙ ሊያደርግ ይችላል ሲል አስጠንቋል። በመሆኑ መንግስት የጤና ባለሙያዎች ጥያቄ ህጋዊነት በመገንዘብ እውቅና መስጠትና አሁንም በጤና ባለሙያዎች ላይ እያካሄደ ያለውም የማጣጣልና የፍርጃ ንግሮች እስርና የኃይል እርምጃዎች በአፋጣኝ ማቆምና ቅሬታዎችን ለመፍታት ከጤና ባለሙያዎች ተወካዮች ጋር ሁሉን አቀፍና ግልጽ ውይይቶች ማመቻቸት አለበት ይላም ፓርቲው። የጤና ሚኒስቴር ግን በመግለጫው በህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ ሀሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩና በጤና ተቋማት ማግኘት አለበት አሁን ላይም የጤና ባለሙያዎች ወደ ሰዓት መግባት አለባችሁ ካልዛ፣ ወየውላችሁ የሚል መግለጫን አውጥቷል። የብልጽግናው አገዛዝ ወደ ትጥቅ ትግልና ግጭት እንዲገባ እያደረገኝ ነው ማለት ኦብነግ ከሰሰ። ኦብነግ በምርጫ ቦርድ መሪነትና በሶማሌ ክልል መንግስት አስተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ብሏል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነትና በሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ የፓርቲው አመራር ለመበታተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ይገኛል አለም ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ ም የተፈረመውን የሰላም ስምምነት አደጋ ላይ የሚጠል ብቻ ብቻ ሳይሆን ሆን ተብሎ ፓርቲውን ወደ ትጥቅ ግጭት እንዲገባ እየተደረገ ነው ሲል አስጠንቅቋል። ይህ ተቀናጀ መንግስታዊ ዘመቻ እየተፈጸመቢ ነው ያለው ቅቡልነቴን ለማሳጣትና የፌዴራል መንግስት በ2010 የፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ነው ሲል ኦብነግ አስታውቋል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 ቀን 2017 ዓ ም በጅጅጋ ከተማ በሚገኘው ዋና ጽህፈት ቤት በኩል በወጣው መግለጫ ዘመቻው በዲሞክራሲያዊ መንገድ የተመረጡ የፓርቲው አመራሮች፣ ማዕከላዊ ኮሚቴና ህገ መንግስታዊ መዋቅርን ለማፍረስ ያለመ ነው ብሎታል። መግለጫው ታዲያ ዘመቻው በምርጫ ቦርድ መሪነት ከሶማሌ ክልል አስተዳደር ትብብር እየተካሄደ ነው ሲል አስታውቆም ኦብነግ እንደ ፖለቲካ ኃይል ሆኖ እንዳይቀጥል በማድረግ በክልል ውስጥ ለመንግስት ታማኝ የሆኑ ለማስቀመጥ ያለመ ነው ብሏል። እየተጠቀሙበት ያለው ስልት የተሳሳተ ሲል በመግለጽ ክልሉን አለመረጋጋት ውስጥ የሚከትና ግጭት ሊቀሰቅስ የሚችል ነው ብሏል። ኦብነግም ተላላኪ ብሎ ከገለጸው የፓርቲ ቡድን ጫና እየገጠመውና አስታውቆ በክልሉ የሚገኙ የፓርቲ ጽፈት ቤቶች መዋቅራቸውን ተጠቅመው እንዳይሰሩና እንዳይንቀሳቀሱ ተከልክለዋል ም ነው ያለው በሳ ሲያለፍ ነው ወር ሚያዚያ መጀመሪያ ላይ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዱ ክንፍ የግንባሩ አንድነት አደጋ ላይ የሚጥሉናቸው ያላቸውን ድርጊቶች በመጥቀስ ሊቀንበሩ አብዱራህማን ማህዲን ከላፊነቱ ማንሳቱን ማስታወቁም ይታወቃል። ግንባሩ ሊቀንበሩ አብዱራህማን ማህዲን ለማንሳት ከጠቀሳቸው ምክንያቶች መካከል መንግስት ያቀረቡን የሰላም ጥሪ ተከትሎ በ2010 ዓ ም ወደ ሀገር ከገባ ጊዜ አንስቶ ሰላማዊ ትግል ለማካሄድ ለህዝብ የገባውን ቃል ተግባራዊ እንዳይሆን ሲንቀሳቀስ ነበረ ማለት ኮኖታል። በተጨማሪ አብዱራህማን እንቅስቃሴ የድርጅቱ አንድነት አደጋ የሚጥል እንዲሁም ለሰላማዊ ትግል ያለውን ቁርጠኝነት የሚቃረሩ ናቸው ሲል አስታውቋል። ታዲያ ይህን እያደረገ ያለው መንግስት ነው የሚለው ግን ኦብነግ ነው። የኦብነግ ምርጫ ቦርድ ጣልቃ ገብነት አሁን ብቻ ሳይሆን የቆየ ነው ሲል በመኮንን ከ2011 ጀምሮ በዝርዝር ጠቅሷል። እውቅና ለማግኘት በሚል በጊዜያዊ በ2011 ከጎዴ ያካሄድኩትን ጉባኤ የጎደሉ ሰነዶች አሉ በሚል በጉባኤው ውጤት አልቀበልም ብሏ በወቅቱ የተሟላ ሰነድ አቅርብ የነበረ ቢሆንም ይህ ሆን ተብሎ የተፈጠረ ነው ማለት በአብነት አስቀምጧል። በፓርቲው የተመረጡ አመራሮችን በመበተን ታማኝ ፖለቲከኞችን በአመራርነት ለማስቀመጥ የሚደረገው ሙከራ ከብልጽግና ደጅ ወጣ ነው ብሏል። በቅርቡ ተካሄደ ተብሎ በተነገረው የፓርቲው ማዕከላዊ ኮሚቴ የተመረጡ አመራሮች እንደማይቀበልም የጠቆመው ኦብነግ ምርጫ ቦርድ ህገወጥ ትብብር አድርጓል ሲልም ኮንኗል። አለም አቀፍ ጣልቃ ገብነት እንዲኖር የጠየቀው መግለጫው የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጨምሮ ሁሉም ተዋናዮች የኢትዮጵያ የሰላምና የፖለቲካ መብቱ ጥሰቶች እየፈጸመች በመሆኑ ተጠያቂ ሊያርጓት ይገባል ማለትም አስታውቋል። አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን አስታወቀች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገልጸዋል። ሩቢዮ ይህን ያሉት ከሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፊልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። ኢላን ቢቢሲ የዓይን እማኞች እስራኤል በጃባሊያ የስደተኞች መጠለያ ያፈጸመችው ጥቃት 13 ህጻናት ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ቀጠለች። ወዲ አስከፊ ነው በተባለው የ ጥቃት የተነሳ በርካቶች መገደላቸውን ተከትሎም ሐሙስ ዕለት በደቡባዊ ጋዛ የካን ዮኒስ ጎዳናዎች የቀብር ስነስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበረ። በከተማዋ የተፈናቀሉ ቤተሰቦች የተጠሉባቸው ቤቶችና ድንኳኖች በሌሊት ቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 65 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል አስታውቋል። ቢቢሲ ጨምሮ እንደዘገበው የእስራኤል ጦር በደቡባዊ ጋዛ ሐማስና የፍልስጤም እስላማዊ ጃሃዶች ተዋጊዎች መምታቱን አስታውቋል ይላል። አንድ ሰው ለቢቢሲ አረበኛ ሚድል ሜዲሊስት ዴይሊ ፕሮግራም እንደተናገረው ከሆነ የናስር ሆስፒታል አስክሬን ማቆያ ከአቅም በላይ ሞልቷልና በርካታ አስክሬኖች ከመቀበራቸው በፊት በኮሪዶር ላይ መቀመጥ ነበረባቸው ይላል። እስራኤል እየወሰደች ያለውን ወታደራዊ እርምጃ የትራምፕ አስተዳደር ሙሉ በሙሉ እንደሚደግፍ የተጠየቁቶቹ ጉዳይ ሚኒስትሩ ሐማስ እጅ እንዲሰጥና ያገታቸው እንዲለቅ ጫና ለማድረግ የሚፈጸም መሆኑን በመግለጽ ቡድኑ እስካለ ድረስ ዘላቂ ሰላም አይኖርም ብለዋል። ይህ ሲባል እኛ በጋዛ ህዝብ ላይ በሚደርሰው ስቃይ በምንም መልኩ ቸልተኛ አይደለንም ለእነርሱ እርዳታ ለማቅረብ እድሎች እንዳሉ ያውቃሉ ብለዋል። እስራኤል ላለፉት አስር ሳምንታት ወደ ጋዛ ምንም አይነት የሰው እርዳታ አቅርቦት ሙሉ በሙሉ እንዳይገቡ ከልክላለች። የእስራኤል መከላከያ በጋዛ ሊያደርገው ካቀዱ ሰፊ ቦታዎችን በቋሚነት መቆጣጠር በፊት የሐማስ ተዋጊዎችና መሰረተ ልማቶች ናቸው በሚሏቸው ላይ የቦምብ ድብደባውን አጠናቅሮ ቀጥሏል። የውጭ ጉዳይ ሚኒስትሩ ሩቢዮ ይህን አስተያየት የሰጡት በቱርክ የሰሜን ጦር ቃል ኪዳን አባል ሀገራት የውጭ ጉዳዮች ሚኒስትር ስብሰባ ከተካሄደ በኋላ ነው። ስብሰባው በጋዛ የእርዳታ መስጫ ቦታዎችን ለማዘጋጀት የግል አቅራቢዎች ለመጠቀም በእስራኤል እና አሜሪካ የቀረበው አወዛጋቢ ቅድ ላይ ለመጓየት ነበረ። ይህ ቅድ የተባበሩት መንግስታት ድርጅት ተቀባይነት የሌለውና ተግባራዊ የማይሆን ሲል ውድቅ አድርጎታል። ስብሰባ የተካሄደው ዶናልድ ትራምፕ የባህረ ሰላጤው ሀገራት በጎበኙበት ወቅትና በሀማስና በእስራኤል መካከል አዲስ የተኩስ አቁምና ታጋቾች የመልቀቅ ስምምነት ላይ ቀጥተኛ ለሆነ ድርድር እየተካሄደ ባለበት ወቅት ነው። በሌላ በኩል ሀማስ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሆን ብለው ወታደራዊ ጥቃቶችን በማጠናከር የሚያደርጉት የድርድር ጥረቶችን ያበላሻሉ ሲል ወንጅሏቸዋል። አል መንግስት ቃል አቀባይ እስራኤል በታጋቾች መፈታት ላይ የሚደረገውን ድርድር እንዲሳካ ትፈልጋለች፣ ነገር ግን ያም ቢሆን ሀማስ በወታደራዊ ጫና ውስጥ እያለ ሊካሄድ ይችላል ይላል። ዶክተሮች በአልጋጦት ምክንያት የተቃጠሉ የተቆረጡና፣ የውስጥ ደም መፍሰስ ያጋጥማቸው ጨምሮ የቆሰሉ ሰዎች በቃሬዛ ወንበሮችና ወሎች ላይ ለማከም መገደዳቸውንም ቢቢሲ ጨምሮ ዘግቧል። የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች የዕለቱ መረጃዎች ሊነበሩም መልካም